አንድ ቤት የሚያሰራ ብረት አለ። በገዛበት ዋጋ እሸጥላቸዋለሁ። የልማት ኮሚቴዎች ችን እቃ ቤት ብሩ እንግዲህ ሶስት መቶ ሰባ ምናምን ሺህ ብር ከያዝነ መሰረት ማውጣት ስለሚገባል ከዛሬ ሰዓት ጀምራችሁ ወደ ስራችሁ ልትገቡ ወሰለታ ስራት አመለካል በውጭው ዓለም ያላችሁ የሀገራችን ልጆቻችን ለዚህ ለተቀደሰ ዓላማ እያሰባሰባችሁት ያለው የላካችሁት ገንዘብ በትክክል ደርሷል ነው። ለእናንተም ጤናችሁ ሰጥቶ ስራችሁን ባርኮ በሰላም በደስታ ለሀገራችሁ እንዲያበቃችሁ የአምላካችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ፈቃዱ የመላኩ የቅዱስ ሚካኤል ተራዳይነት ጥበቃ አይለያችሁ። ለሀገራችሁ በሰላም ያብቃችሁ። ስራችሁን እግዚአብሔር ይባርክላችሁ። ስደቱ ዓለም ያላችሁ ወንድሞቻችን እህቶቻችን፣ የአራዱም ደብረሰ ቅዱስ ሚካኤል ህንፃ ቤተክርስቲያን እስካሁን ድረስ በገንዘባችሁ በሀሳብ የደገፋችሁን ይህን ህንፃ ቤተክርስቲያን ያስመረቃችሁ ወንድሞቻችን እህቶቻችን ምስጋናው ለእናንተ ይድረሳችሁ። ዛሬ ላይ ደግሞ በጀመርነው እቃ ቤቷ ስላልተፈጸመች እቃ ቤቷ ለማሰራት 381468 ብር በ22 ቀን ውስጥ ተሰብስበናል። እግዚአብሔር አምላክ እንደፈቀደና ለወንደ ሀየሮኒቀ ቅዱስ ሚካኤል በሱ ሀይል በሱ ረዳትነት ዝናል ወንድሞቻችን ያልሰሙትን ወንድሞች በማሰማት እህቶቻችን ሊቀ መላእክቱን የቅዱስ ሚካኤል እቃ ቤት ለመፈፀም እርሱ ኃይል ብርታት ሆነን እንበርታ በርቱ። ራቶ አጉልቶ ነግሯችኋል። ሰምተና በሰማ ነው ልክ እንሰራ። እግዚአብሔር ይቀድል። የልማት ኮሚቴዎች ይችን እቃ ቤት ብሩ እንግዲህ ሶስት መቶ ሰባንያ ምናምን ሺህ ብር ከያዝን መሰረት ማውጣት ስለሚገባ ከዛሬ ሰዓት ጀምራችሁ ወደ ስራችሁ እንድትገቡ አንደኛ አቶ መለሰ ጎበዜ የልማት ኮሚቴው ምክትል ሰብሳቢ ነው። ሁለተኛ መምህር አያሌው መስፍን ዋና ፀሐፊ ነው። ሶስተኛ አቶ ሳይተ መስገን ሂሳብ ሹም ነው። አራተኛ አቶ ጥጋውሩ ገንዘብ ያዥ ነው። አምስተኛ አቶ በካሪስ ፈታው ቁጥጥር ኮሚቴ። ስድስተኛ አቶ ጫኔ ፈንታዬ አባሉ ነው። ይህንን እቃ ቤት ለመስራት ተመርጠው በወረዳ ዘንድ በቀደም በመረጥ ነው ሳይቆም ባጥተዋል። እስኪ አንድ ጊዜ ይሄን ላሳየን፣ ሞራ ሰው ነው በዚህ እንዲሁም ደግሞ የወንድማችን ጌታሁን እህቶቻችን፣ ወንድሞቻችን እዚህ የሚደረገው ሲያዩ በጣም ያላቸው መንፈሳዊ ደስታ ቀረጻ ሲመረ ሰዓት እያደረጋችሁ ያደረጋችሁ ካሜራማኖች እግዚአብሔር አምላክ ለእናንተ ሰላሙን፣ ሀብቱን፣ ጤንነቱን ይስጣችሁ። የተጀመረው እቃ ቤት እንጨርሰዋለን። እናንተ ይዘን ልጆቻችን ይዘን ወንድሞቻችን ይዘን እንጨርሰዋለን። ወንድማችን አበበራኛውን አንድ ሲሎ አሸዋ ብላን እግዚአብሔር አምላክ እንዲት በደመስገ እሱም ባለበት ጠብቀን አመስገን ወንድማችን ስራ ሲጀምር አሸዋ ውደ አሸዋችን ዚሆ ዲጋችን ዚሆ ኛ የሚያስፈልገን ሲሚንቶና ብረት

ወንድም ያስተማሩ ያቀረበ ነበር አሳፍ ብዙ ወንድሞች አሉ። ብዙ ወንድሞች ሲያቀና ያሉ መጨረሻ ላይ ዝማሬ ዘምርልና ልጅ የእኛ ማህበርም እየቀሰቀስን ነው ነከረው እኔ አሙ ሶስት ኩንታር ሲሚንቶ አለ አሁን ዛሬ ቆቦ ህንጻ ኮሚቴ የተመረጡት እንዲወስዱ ምናልባት ብረት ቢቸግራቸው ብረት ስላለኝ ከላይ አንድ ቤት የሚያሰራ ብረታት አለ በገዛው